ሰላም ጤና ይስጥልን። እንደምን ሰነበታችሁ? የዩቲዩብ ገጻችን ተከታታዮች፣ ይህ የገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር አንድ ቅርንጫፍ ጽሕፈት ቤት የዩቲዩብ ገጽ ነው። ለገጻችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። እኔ ፈቲያ ሙራድ እባላለሁ። በታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት ውስጥ ዋና መሪ ባለሙያ ነኝ። ዛሬ የተዘጋጀንበት ርዕሰ ጉዳይ ቅድመ ግብር ወይም ዊዞልዲንግን በተመለከተ ይሆናል። ዊዞልዲንግ ወይም ቅድመ ግብር ምንድን ነው ስንል ዊዞልዲንግ ማለት ፕሮፊት ታክስ ወይም የንግድ ትርፍ ግብር ወይም የቤት ኪራይ ገቢ ግብር ማለት ነው፣ ይህንን አስቀድሞ የሚሰበሰብበት ስርዓት ማለት ነው። አላማው ምንድን ነው ስንል አላማው ገቢ በተገኘበት ጊዜ ሰብስቦ መንግስት የሚሰራቸውን የልማት ስራዎች ለማፋጠን ያለመ ነው። ሌላኛው ደግሞ ሻጭ ሊደብቅ የሚችለውን ገቢ ወይም ሽያጭ አስቀድሞ የሚሰበሰብ በመሆኑ ታክስ ስወራን የሚያስቀር ወይም የሚቀንስ አንድ የታክስ ስርዓት አይነት ነው ማለት ነው። ስለዚህ ዊዞልዲን ከውጭ ሀገር ወደ ውስጥ በሚገቡ እንዲሁም ሀገር ውስጥ በሚካሄዱ የእቃና የሰርቪስ ወይም አገልግሎት ግብይቶች ላይ የሚደረግ ሲሆን ከውጭ ሀገር በሚገቡ እቃዎች ላይ 3 ፐርሰንት ሲአይኤፍን መሰረት ሲአይ ኤፍ ማለት እቃው የተገዛበት ዋጋ ለኢንሹራንስ የተከፈለና ለማጓጓዣ የተከፈለን ገንዘብ መሰረት በማድረግ ሶስት ፐርሰንት በጉምሩክ በኩል የሚሰበሰብ ሲሆን ለገቢው ባለቤት ወይም ለገቢዎች ሚኒስቴር በተዘረጋው የአሰራር ስርዓት መሰረት የሚተላለፍ ይሆናል። ሁለተኛ ደግሞ ሀገር ውስጥ በሚካሄዱ የእቃና የአገልግሎት ግብይቶች ላይ የሚሰበሰብ ሲሆን ይህም በሁለት ፐርሰንት የሚሰበሰብ ይሆናል። ሁለት ፐርሰንት የሚሰበሰበው እቃ ወይም አገልግሎት አቅራቢው ህጋዊ የሆነ ቲንና ንግድ ፍቃድ ማቅረብ የሚችል ከሆነ ነው ሁለቱንም ማቅረብ የማይችል ከሆነ ግን 30 ፐርሰንት ይሰበሰባል ማለት ነው። ቅድመ ግብር 30 ፐርሰንት ይሰበሰባል። ስለዚህ አገልግሎት ሲሆን ከ3 ሺህ ብር በላይ ባለው ላይ የሚሰበሰብ ሲሆን፣ እቃ ሲሆን ደግሞ 10 ሺህ ብር በላይ ባለው ላይ ዊዝ ሆልዲንግ የሚሰበሰብ ይሆናል ማለት ነው። ሌላው ከዊዝ ሆልዲንግ ጋር ተያያዥ የሆነው ቅድመ ቅድመ ክፍያ ወይም አድቫንስ ፔመንት የምንለው ሲሆን በሱ ላይ ዊዞልዲንግ የሚሰበሰብ አይሆንም። ነገር ግን አጠቃላይ ውሉ ላይ በተቀመጠው ዋጋ ላይ የሚሰበሰብ ይሆናል ማለት ነው። እንዲሁም ተከፋፍሎ በሚፈጸሙ ክፍያዎች ላይ የዊዞልዲንግ ወይም ቅድመ ግብር መነሻ የሚሆነው በአጠቃላይ ውሉ ላይ በተቀመጠው ዋጋ መሰረት ይሆናል ማለት ነው። ሌላኛው በቤኪራይና በፐርቼዝ ቮቸር መገበያየት በምንችልባቸው ግብይቶች ላይ ዊዝ ሆልዲንግ ተፈጻሚ የሚደረገው በሁለት ፐርሰንት ብቻ ነው ማለት ነው። ስለዚህ በፐርቼዝ ቮቸር ሲገበያይ አንድ ሰው ሁለት ፐርሰንት ብቻ ዊዝ ሆልዲንግ የሚያደርግ ይሆናል ማለት ነው። የቤት ኪራይም እንዲሁ ማለት ነው። ሌላኛው ደግሞ ዊዝ ሆልዲንግ ስናደርግ ኢንዳይሬክት ታክሶችን በየመንግስት የተለያዩ የመንግስት ግብሮችንና በሻጭ ገቢ ውስጥ የማይካተቱ ገቢዎችን ሳንጨምር ይሆናል ዊዞልዲንግ የምናደርገው ማለት ነው። ለጥገናና እድሳት ከምንፈጽማቸው ክፍያዎች ላይ በምን መልኩ ነው ቅድመ ግብር ተፈጻሚ የሚሆነው ስንል አንድ ግብይት አገልግሎትና እቃ አቅርቦትን ሁለቱንም ያካተተ በሚሆንበት ጊዜ ለየብቻ ተለይቶ ቅድመ ግብር ተፈጻሚ መሆን ይገባዋል ማለት ነው። ነገር ግን አገልግሎትና እቃውን መለየት አዳጋች በሚሆንበት ጊዜ በአንድ ላይ አጠቃላይ እንደ አገልግሎት ተቆጥሮ ቅድመ ግብር ተፈጻሚ ይሆናል ማለት ነው። ሁለተኛው ደግሞ ሌላው ሴናሪዮ ምንድነው? አገልግሎት ሰጪው አገልግሎቱን ከእቃው ጋር አብሮ የሚያቀርብ በሚሆንበት ጊዜና ለዚህም ደግሞ አጠቃላይ ክፍያ በሚፈጸምበት በሚሆንበት ጊዜ እንደ አገልግሎት እንደ አጠቃላይ እንደ አገልግሎት ተቆጥሮ ከ3000 ብር በላይ ባለው ላይ ቅድመ ግብር ተፈጻሚ ይሆናል ማለት ነው። ሌላኛው ደግሞ አገልግሎት ሰጪው እቃን ሊገዛና ብሩን ሊተካለት ከገዢው ጋር የተስማሙ በሚሆንበት ጊዜ እቃውን ሲገዛ ዊዞልድ ማድረጉ እንደተጠበቀ ሆኖ፣ በኋላ ላይ ግን ክፍያውን በሚተካለት ጊዜ ዊዞልኝ ተፈጻሚ አይሆንም ማለት ነው። አገልግሎት ክፍያው ላይ ብቻ ዊዞልድ ያደርጋል ማለት ነው። ገዥው ነገር ግን የእቃ አቅርቦቱን ሲተካለት ይዞል ተፈጻሚ አይሆንም ማለት ነው። የትኞቹ ናቸው፣ የትኞቹ አካላት ናቸው ዊዞል የማድረግ ግዴታ ያለባቸው እና የሌለባቸውስ እነማን ናቸው ስንል ካለባቸው ስንጀምር ድርጅቶች ናቸው። ሕጋዊ ሰውነት ያላቸው ድርጅቶች ሼር ካምፓኒ ፒኤልሲ ሊሆን ይችላል፣ የመሳሰሉ ድርጅቶች ዊዞል የማድረግ ግዴታ ይኖርባቸዋል ማለት ነው። ሁለተኛ ደግሞ የመንግስት ተቋማት ናቸው። ይህ በከተማና ክልል መስተዳደሮች ሊሆኑ ይችላሉ፣ እንዲሁም የተለያዩ ክልል ላይ ያሉ የመንግስት ተቋማት ዊዞ ለማድረግ ግዴታ ይኖርባቸዋል ማለት ነው። ሌላኛው ደግሞ ሲቪክ ማህበራትና መንግስታዊ ያልሆኑ ድርጅቶች በሚፈጽሟቸው ግብይቶች ላይ ዊዞ ማድረግ ግዴታ ይኖርባቸዋል ማለት ነው። ሌላኛው የኢትዮጵያ ምርት ገበያ ነው። ይህም ገዢውን ወክሎ በሚፈጽማቸው ክፍያዎች ላይ ወይም ግዢዎች ላይ ዞል የማድረግ ግዴታ ይኖርበታል ማለት ነው። ግለሰቦችስ እነማን ናቸው? ይዞል የማድረግ ግዴታ ያለባቸው ስንል ደረጃ ሀ ግብር ከፋዮች ለሶስት ተከታታይ አመታት አመታዊ አማካይ ገቢያቸው አስር ሚሊዮን እና ከዛ በላይ የሆኑ ግለሰብ ግብር ከፋዮች ቅድመ ግብርን የማስቀረት ግዴታ ይኖርባቸዋል። ሁለተኛ ከአንድ እስከ አራት ያሉ ስራ ተቋራጮች እንዲሁ ውዞ ለማድረግ ግዴታ ይኖርባቸዋል። ባለኮከብ ሆቴሎች እና ሪዞርቶች፣ ሆስፒታሎች እና ከፍተኛ ክሊኒኮች፣ ዩኒቨርሲቲና ኮሌጆች የመሳሰሉት ውዞ ለማድረግ ግዴታ ይኖርባቸዋል። እንዲሁም ምግብ አልሚዎች፣ እንዲሁ ምግብ አምራቾች ውዞ ለማድረግ ግዴታ ይኖርባቸዋል። ከአምራች ድርጅቶች ላይ እንዲሁ ምርትን በመረከብ የሚያከፋፍሉ አካፋፋይ ግለሰቦች አመታዊ ገቢያቸው ከግምት ሳይገባ የማድረግ ዩዞል የማድረግ ግዴታ ይኖርባቸዋል ማለት ነው። እንዲሁም ሪል ስቴት አልሚዎች እንዲሁም ዩዞል የማድረግ ግዴታ ይኖርባቸዋል ማለት ነው። ዩዞልድ የማድረግ ግዴታ የሌለባቸው ስነማን ናቸው ስንል የመጀመሪያዎቹ ጥቃቅን ኤንተርፕራይዞች ናቸው። ሁለተኛ ደግሞ ላኪዎች ናቸው። ይህም ደግሞ ወደ ውጭ ሀገር በሚልኩት እቃዎች ላይ እንደ ግብአት በሚጠቀሟቸው በሚገዟቸው እቃዎች ላይ ብቻ ተፈጻሚ የሚሆን ይሆናል። ሌላኛው ደግሞ ግለሰብ ግብር ከፋዮች ናቸው። ይህም ማለት አመታዊ በተከታታይ ሶስት አመታት አማካይ ገቢያቸው አስር ሚሊዮንና ከዛ በላይ ግዴታ ይኖርባቸዋል ብለናል። ስለዚህ ከዛ በታች ደግሞ ያላቸው ግለሰብ ግብር ከፋዮች ላይ ግዴታ አይኖርም ማለት ነው። ሌላኛው ደግሞ ኢንተርናሽናል ድርጅቶች ናቸው። በዓለም አቀፍ ስምምነት መሰረት የተቋቋሙ ኢንተርናሽናል ድርጅቶች፣ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች የመሳሰሉት ዊዞልድ የማድረግ ግዴታ አይኖርባቸውም ማለት ነው። ስለዚህ ተፈጻሚ የማይደረግባቸው ቅድመ ግብር ተፈጻሚ የማይደረግባቸው ግብይቶችስ የትኞቹ ናቸው ስንል አንደኛ የሕክምና አገልግሎት ነው። ይህም የሰውና የእንስሳት የሕክምና አገልግሎት ማለት ነው። ተፈጻሚ አይሆንም ማለት ነው። ሁለተኛ የመደበኛ ትምህርት አገልግሎት ነው። እዚህ ላይ ግን ስልጠናን አይጨምርም። ስለዚህ የመደበኛ ትምህርት ላይ ተፈጻሚ አይሆንም ማለት ነው። ሶስተኛ ደግሞ የፋይናንስ አገልግሎት ነው። የፋይናንስ አገልግሎት ላይ ተፈጻሚ አይሆንም። ይህ ግን ባንክ የደንበኛውን ንብረት ሲሸጥ ከሚቀበለውን ክፍያ አይጨምርም ማለት ነው። ሌላኛው አራተኛው የነዳጅ አቅርቦት ነው። የነዳጅ አቅርቦት ላይ ተፈጻሚ አይሆንም፣ ይህ ግን ቅባትና ዘይቶችን አይጨምርም ማለት ነው። ሌላኛው እፎይታ ላይ የግብር እፎይታ ላይ ያሉ አካላቶች የሚፈጽሙት ግብይት ላይ ተፈጻሚ አይሆንም፣ ዊዞልዲንግ ማለት ነው። አምስተኛ ደግሞ የትራንስፖርት አገልግሎት ነው። ይህን ስንል ግን የኪራይን አይጨምርም። የትራንስፖርት አገልግሎት ስንል ኪራይን አይጨምርም። ተፈጻሚ አይሆንም ማለት ነው። ሌላኛው የፋብሪካ ምርት ያልሆኑ ከገበሬዎች የሚገዙ የእንስሳትና የግብርና ውጤቶች ላይ እንዲሁ ተፈጻሚ አይሆንም ቅድመ ግብር ማለት ነው። ሌላኛው የመንግስት ተቋማት የሚያቀርቡት የእቃና አገልግሎት አቅርቦት ላይ ዊዝሆልዲንግ ተፈጻሚ አይሆንም ማለት ነው። እንዲሁም ለ መልካም ተግባራት የተቋቋሙ ድርጅቶች በጎ አድራጎት ድርጅቶች ግብይት፣ እነሱ የሚያቀርቧቸው አቅርቦቶች ላይ ዊዞልድ ተፈጻሚ አይሆንም። ይህ ግን ለተቋቋሙበት ዓላማ የሚውል ከሆነ ብቻ ማለት ነው። ሌላ የንግድ ስራ ላይ ከተሰማሩ ግን ዊዞልድ የምናደርግ ይሆናል ማለት ነው። ሌላኛው ለተለያዩ ኢንተርናሽናል ተቋማት የሚፈጸሙ ክፍያዎች ላይ ዊዞልድ የሚደረግ አይሆንም ማለት ነው። የመጨረሻው ደግሞ በሰው ጉልበት የሚከናወን የመጫንና የማውረድ ስርዓት የመጫንና አውራጅ ምንከፍለው ክፍያ ላይ ይዞ ለምናደርግ አይሆንም ማለት ነው። በአጠቃላይ ለዛሬ ይዘንላችሁ የቀረብ ነው ርዕሰ ጉዳይ ይህንን ይመስላል። በሌላ ርዕሰ ጉዳይ ደግሞ በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ።